እና በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንግዲህ እናንተም እንደኔ ደስ ያላችሁ ካላችሁ ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። እያየሁት ተመስጬ በቃ አሁን እራሱ ድጋሚ ቪዲዮን ድምፁን አጥፍቼ በሌላ ስልክ እያየሁት ነው ማለት ነው። እና በጣም ነው ደስ የሚለው። እግዚአብሔር አምላክ ሁላችንንም ከስደት መልስ እንደዚህ አይነት አለም እንደዚህ አይነት ህይወት ማለት በቃ ደስ የሚል ነገር እንዲገጥመን ከቤተሰቦቻችን እንዲያገናኘን፣ መልካም ትዳር እንዲሰጠን፣ መልካም ልጅን እንዲሰጠን እመኛለኝ። እንግዲህ ብዙዎቻችሁ በዚህ እንትን በጣም ደስተኛ ናችሁ። በተለይ በተለይ ደግሞ እኔ ደስ ያለኝ የኛ የኦርቶዶክስ ተዋህዶ መዝሙር ስሰማ በጣም ነው ልቤ የወረረኝ ማለት፣ በቃ ደስ ይላል። ድንቅ አድርጎልኛል። መዝሙሩን ራሱ ወደዋለሁኝ እኔ ዝም ብሎ ሲያዳምጡት ደስ የሚል ስሜት አለሁ እና በጣም ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉም ነገር። ማይታለፍ የለም ሁሉም አልፎ ሁሉንም ችላ የምር፣ ሁሉንም ችላ ነው። እውነት ለመናገር ሁላችንም ብዙ እያልናት ነው እዚጋ የደረሰችውና ሁላችንም የራሳችንን ሀጢያት ተሸክመን ስለሰው ስናወራ ስለሰው ስንጠቁም ዘመን እንኳን አይቀይረንም፣ ዘመን አያሻሽለንም። እና ብቻ ግን ለሁላችንም ልቦና ይስጠን የእውነት ለሁላችንም። ማንም ከማንም ንጹሕ ሆነ ወይ ማንም ከማንም ተሽሎ አይደለም። አንዱ አንዱን የሚወቅ ሰው ማለት ነው፣ አንዱ አንዱ ላይ ጣት የሚጠቁመው። እና ብቻ በጣም ድንቅ ነው እንግዲህ ሁሉም ወንዶቹም በተገኙበት የተናገሩት ንግግር አለ። ሁላችንም ተጣልተናል፣ ሁላችንም ብዙ ሆነናል። ነገር ግን ይሄ ቀን ደግሞ ደስ የሚል ቀን ነው በሚል በጣም ብዙ ያስተላልፏቸው መልእክቶች አሉ። ከምንም በላይ ደግሞ ልክ የቤተሰብ ቅልቅል የሚመስል ነገር ነው። በነገራችን ላይ እነሱ ቤተሰብ ምናምን ቀላቅለው ጨርሰዋል፣ ባለፈው የሄዱ ጊዜ ማለት ነው። የዛን ጊዜ ነው የጨረሱት። እና ቤተሰብም እንዳያችሁት እንግዲህ የሩታ እናትም ነበረች። በጣም ብቻ ደስ የሚል ነገር አለው። እውነቱን ስነግራችሁ እኔ በሷ ቦታ ሆኜ በጣም ነው ደስ ያለኝ። ምክንያቱም የሰው ደስታ ማ ያስደስተው ሰይጣን ብቻ ነው። የሰው ልጅ የሰው ደስታ ያስደስተዋል። ይሄ እንግዲህ የራሴ አቋም ነው እና ብቻ በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ቃል የለኝም። ሁላችሁም በደስታዋ እንደዚህ ከሴት ልጅ ጎን ቆማችሁ እንደዚህ በጥሩ ነገር ስላየኋችሁ ደስ ብሎኛል። ግን ያልገባኝ ነገር እኔ አብርሽ አልታየኝም ጋይስ የት ገብቶ ነው አብርሽ? እኔ ነው ያልታየኝ ሰው በስቶፒ ነው ምንድን ነው? ወይኔ ክላሷን ደግሞ እንዴት እንዳሳመሩት! በስማም መጋረጃው፣ በስማም ቅቤው፣ ቅቤው አሁን አሁን አለኝኔ እናንተ እንደ ወይ እንደደረቀ አናቴ እናቴ ቀፍት ምታደረግልኝ የተመኝ ሆኝ ማለት ነው። በተለይ በጉራጌ ክልል የቅቤ ችግር የለም። እንግዳ እንኳን ስትሄዱ በቃ ትልቁ አቀባበል ቅቤ ነው በቃ ቅቤ ትቀባላችሁ። አንድ እንግዳ ሲሄድ ቅቤ ይቀባል። ሚንጃ ብቻ በእኛ ጋሆን፣ በአማራ ክልል በጣም ገጠራማ ቦታ ከሆነ እንግዳ ሲመጣ እግሩን ውሃ ተምቆ ይታጠባል። ያው አሁን አሁን ትውልዱ እያበላሸው መጥቶ እንጂ ማለት ነው። እና ጉራጌ ክልል ደግሞ ስትሄዱ እኔ ሄጄ ስለገጠመኝ ነው ቅቤ ነው አናታችሁ ላይ የሚደረገው። ስስት የለም፣ እውነት ስስት የለም። እዛ በመድሃኒዓለም ቅቤው ቅልጥልጥ ብሎ ከናታችሁ እስካልወረደ ድረስ ተቀባችሁ ተብሎ አይታሰብም። እንኳን አራስ ማለት ነው ኖርማል ማንኛውም ሰው ከሄደ ማለት ነው። እና እንግዲህ ጥሩና ደስ የሚል ነገር አለው እውነት ለመናገር ብቻ። ስለሁሉም ነገር እግዚአብሔር ይመስገን። እስኪ ኮሜንት አይታየት ለማድረግ እንሞክር። ብዙም ኮሜንት ያው ሁሉም ተመሳሳይ ኮሜንቶች ናቸው። እንኳን ደስ ያለሽ፣ እንኳን ደስ ያለሽ የሚሉ ኮሜንቶች ናቸው ያሉት። የኔ ማር ሩታዬ ውዶቼ ውዴ አገሬ ልመለስ ነው። ዱ አድርጉልኝ። ፈጣሪ ደርሽ። ቤተሰብ ሁለት መቶ ሀምሳ ኬ ገብተናል። አዎ ደግሞ ሌላው የረሳው ደስታ ሁለት ደስታ ሁለት መቶ ሀምሳ ኬ። ሩታ በአንድ ድንጋይ ሁለት ፍድለኛ ልጇ ማለት ነው እና ሁለት መቶ ሀምሳ ኬ ገብታለች ሲሆን ፈራች ፈራች ልጁን ንደ ፈራንገቱን ፈራውኝ እመስለን ልታጠባ ነው ማለት ነው። እያየው ስለሆነ እንደዚህ እንትን ብላችም ማለት ነው። ይሄ ማዘጋጅ የነበረበት አብርሽ ነበረ እንዴ? እናቷ ቤት እኮ ነው። እናንተ ደግሞ ምን ሆናችሁ ነው? እናቷ ቤት ገብቶ ነው የሚያዘጋጀው እሱ? ኧረ ተቡ ተቡ ተቡ አንዳንዴም ባህላችንን አታበላሹ እንዴ! ትክክለኛው ባህል ይሄ ነው። ምነው ሸዋ አንዳንዴም የሚባል ና የማይባል ነገር ላዩ ኮሜንት አይቼ ነው። እሺ ቤተሰብ አብርሽ ለምን የሌለው እኮ የኔም ጥያቄ ነው እንዴ የት ገብቶ ነው አብርሽ ውድፈላ የሩታዬ ደስታዬ የሚያስደስታችሁ እንኳን ደስ ያላችሁ ማነው እንደኔ ሲጠብቅ የዋለ እኔም ጠብቅ ያለው በነገራችን ላይ ዛሬ በሷ ቤት ቅድም ቀን ከሰማችሁት ሙሉ ነግራችሁ ነበረ በሩታ ቤት ዛሬ ቤቷ ስትመለስ እናያለን ብያችሁ ነበረ ከቻላችሁ እባካችሁ ከህይወታቸው ውጡ አቤልና ብሩክ የአርካሻ አብርሃም በግ አልገዛም የት ነው አብርሃም በግ አልገዛም ውይ የኔ ብርቱ ሴት እንኳን ማርያም ማረችሽ የሩታዬ የኔ ቆንጆ የጥላትን ስድብ ወደ ምርቃት የቀየረ ጤነኛ ልጅ ለሰጠሽ ለእናትና ለክብር ያበቃሽ እግዚአብሔር ይመስገን። አብርሽ ተብዬ ሄድ ይላል። በጉጉስ ሲንጠብቅ የነበረ ቪዲዮ ሩታ እየኔ ቆንጆ፣ ሁሌም ደስተኛ ሆኝልኝ እንዳለ ሰው አንዳንድ ሰው ጥያቄው ሁለት ባቦች ተናዳችኋል፣ አብርሃም ስለወለደ ሩታ ካቤልና ከብሩክ ልጅ ተጠንቀቂ፣ ለራስሽ ተጠንቀቂ። አቤል ባለፈው ሆስፒታል የንዴት ፊት ነው ሲያይበት የነበረው አስተያየቱ። ራሱ አብርሃም ትከሻ ላይ ስትተኝ ተናዶ ነበር። ወገኖቹ የዛን ዕለት ቪዲዮ አቤልን ብቻ ተመልከቱ። ቀናተኛ ወዳጅ መስሎ እንኳን ደስ ያለሽ እንኳን የሆድሽን በጀርባሽ አደረገልሽ። ስስቴ ልጃችሁን ፈጣሪ ጠብቅ ያሳድግላችሁ። ልጃችሁን ደግሞ አስታራቂ ልጅ ያርግላችሁ። ያለፋችሁበት ታሪክ የሚቀይር ያደርግልን። አደራ ወደ ካሜራ እንዳታወጡት፣ ምክንያቱም የሰው ዓይን ብረት ይሰብራል እና ጥንቃቄ አድርጌ፣ አንቺም ብዙ ግልጥልጥ አትበይ፣ አራስ ሸፈን ሸፈን ሲል ነው እውነት። አሁን እንደው መቼም ያው ካሜራ መቼም የዩቲውበር ነገር ሆኖ እንጂ እኮ አሁን በዚህ ይሄ ሁሉ ሰው ራሱ ግርግር አይልም? አሁን አራስ እየመሰለችን ውላ አይደለም ሩታ። በጣም ነው የጠነከረችው። በጣም ነው ማደንቃት። የምር አንደኛ እንደ መጀመሪያነቷ እንዴ፣ አንዳንድ ሰውኮ ማውራቱን ላይ ደክማቸዋል። ጎበዝ ናት፣ ጎበዝ ናት ጠንካራ ናት እና፣ ትኝት ሽፍን ነው የሚባለው። ስለዚህ ተሸፈኝ ልችንም ሸፍኝ ከአንቺ ተምራል። ጠንካራነት የኛ ብርቱ እንኳን ለዚህ አበቃሽ። እኔ በቃ ጥያቄ የሆነብኝ አብርሃም የት ገባ? እንደ አብርሃም የት ሄዶ ነው? ጉድ ፈላ ማርያም በስ ፊልም ታውጣሽ። እውነት ነው እውነት ነው አላ። እኔ አሁን ስጨርስ ስላለው ብዬ ነበረ በመሀል ኮሜንት አየው ማለት ነው። እና ውድ ቤተሰቦች እንግዲህ ቪዲዮ እንዳይረዝምባችሁ ስለምፈልግ የአብርሽን ነገር ነገ እንግዲህ በቪዲዮ እንደሚመጣለን ተስፋ አረጋለውኝ። ወይ ደግሞ ይህን ድራማ ለማስቀጠል ከፈለጉ ያችን ሄርሜላን ጎትቶ ሊመጣ ይችላል እንደ አብርሽ። አደረሃን እንደ አደረሃን። በፈጠረ በፈጠረ አሁንስ በቃን የምር ህዝቡም ሰላም ያገኝ፣ እናንተም ሰላም አገኙ። የእውነት እንዴ የምር ኦዲንሳችሁ እኮ ብዙ ደረጃ እየደረሰ ነው ያለው። እና እኔ ግራ ገብቶኛል። እንግዲህ የሆነ ነገር ሊመጣ እንደሆነ ነው የሚሰማኝ። ምክንያቱም የለም እናቱ በተገኘችበት እሱ እንዴት ሊጠፋ ይችላል? ለማንኛውም ቡድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጎ አዲስ ነገር ሲኖር መልሳለሁ። እወዳችኋለሁ። መልካም ጊዜ። ቻውቻው